በክረምት የመምህራን ስልጠና መርሃ ግብር ትምህርታቸውን ሲከታተሉ ለነበሩ 5521 መምህራን የመውጫ ፈተና እንደሚሰጥ ትምህርት ሚኒስቴር አስታወቀ። ሰኔ 04 2017 ም የሚኒስቴሩ የአካዳሚክ ጉዳዮች መሪ ሥራ አስፈጻሚ ኤባ ሚጀና ዶክተር እንደገለጹት ለመምህራኑ የከፍተኛ ትምህርት መውጫ ፈተና የቻይቲያቻያሙ ማክሰኞ ሰኔ 10 ቀን 2017 ም ይሰጣል። በመውጫ ፈተናው ትምህርታቸውን በተለያዩ የመንግሥት ከፍተኛ ትምህርት ተቋማት ሲከታተሉ የነበሩ 5521 መምህራን በዩኒቨርስቲዎች ውስጥ በተዘጋጁ 35 የፈተና ማዕከላት እንደሚሰጥ ገልጸዋል። መምህራኑ የመውጫ ፈተናውን ስልጠና በተከታተሉባቸው 24 የትምህርት ፕሮግራሞች እንደሚወሰዱ መሪ ስራ አስፈጻሚው ዶክተር ኤባ አብራርተው ተፈታኞቹ ወደ ፈተና ማዕከላት ሲመጡ አገር አቀፉን ብሔራዊ መታወቂያ ፋይዳ መያዝና በትምህርት ሚኒስቴር የተዘጋጀውን የፈተና ፕሮቶኮል ማክበር እንደሚገባቸው አሳስበዋል። ቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ።